ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ ስምንት ተራ ቁጥር ሀያ አንድ ለአድማጮች እንዳይበዛ ተብሎ የተከፈለ ነውና ከተራ ቁጥር አንድ እስከ ሀያ ያለውን መጀመሪያ አድምጣችሁ ይህንን እንድታድምጡ እናሳስባለን። ተራ ቁጥር 21 ወወደ የኩሎ ላይለ ምስዋእስ መመስዋይት ውእቱ ዘመዓዛ ሰናይ ወቁርባን ውእቱ ለእግዚአብሔር በከማዘዞ እግዚአብሔር ለሙሴ። እግዚአብሔር ሙሴን እንዳዘዘው ለእግዚአብሔር የሚቀርብ በጎ መዓዛ ያለው መስዋዕት ይሄ ነውና ሁሉንም በመሰዊያው ላይ ጨመረው።

ሙሴም ካህናቱ ተቀብተው የሚከብሩበትን ሁለተኛውን በግ አመጣ አለ። አሮንና ልጆቹም ለመስዋዕት በመጣው በግ ላይ በራሱ ላይ እጃቸውን ጭነው በጉን ሰዉት። ላሙንስ ይሁን በጉን አንድ ሰው አይሰዋውም ነበርን ብሉ

ጫፍ እና የቀኝ እጁን ጫፍ እና የቀኝ እግሩን ጫፍ ቀባው። ተራ ቁጥር 24። ወአምፅ ኦሙ ሙሴ ለደቂቁ ለደቂቅ አሮን ወወደየ ሙሴ እሙእቱ ደም ላይለ ከተማ እዘን ይሆሙ ዘይማን ወላይ ለከተማ አጻባ እደ ይሆሙ ወላይ ለከተማ አጻባ እገር ይሆሙ ዘይማን ሙሴም የአሮንን ልጆች አምጥቶ እንዳባታቸው ከዚያ ደ ከዚያ ልብ ለመስዋይት ከተሰዋው በግ ከደሙ አምጥቶ የቀኝ እጃቸውን ጫፍና የቀኝ ጆሮአቸውን ጫፍ የቀኝ እግራቸውንም ጫፍ ቀባቸው። ወካ ወሙሴ ለውቱ ደም ውስተ አውደ ምስዋዕ ሙሴም ተቀብተውለት የተረፈውን ደም በመሰዊያው ዙሪያ አፈሰሰው። ተራ ቁጥር አምስት ወነሳ ሙሴ ስብሆ ውሃቆሁ ወሰብሃ ከርሱ ወከብዶ እንተትንስ ወክሌሆን ኰለያቲሁ ወስብሃ ዘላይል የሆን ዋገዳ ዜማን ሙሴም ዳሌውን ስቡን የሆዱንም ስብ ሁለቱንም ኩላሊቶቹንና ግልገል ጉበቱን በላያቸው በጉበቱም ላይ ያለውን ስብ ሁሉ ቀኝ ወርቹንም ሁሉ አመጣ። ተራ ቁጥር 26 ወነሳ እመሶብ ዘፍጻሜ ዛሎ ቅድመ እግዚአብሔር ህብስተ ናይተ አተ ወህብስተ ዘቅብ አተ ወጸሪቀ አተ ወወዴወን ዲበ ስብህ ወዲበ አገዳ ዘየማን ሙሴም በእግዚአብሔር ፊት ካለው ዳቦውን ከሚያስቀምጡበት መሶብ ላይ አንዲት የቂጣ ዲፎ በዘይት የተለወሰች አንዲትም ምንጎቻ አንዲትም ስስ ቂጣ አምትቶ በቀኝ ወርቹና በስቡ ላይ አኖራቸው። ጥራቁ ጥራ ሰባት ዋንበረ ኩሎ ዲበ እደወ አሮኖ ላይ ለእደወ ደቂቁ ዋ ኦሙ መባቅር መ እግዚአብሔር ሁሉንም በአሮን እጆች ላይና በልጆቹ እጆች ላይ አኖረው፣ መባም አድርጎ ወደ እግዚአብሔር አቀረበው። ተራ ቁጥር 28 ወነሳ ሙሴ ምዕዳዊ ሆሙ ወወደዮ ላይ ለመስዋእ ወዲህ በመስዋይ ተፍጻሚ ቁርባን ወማዛ ሰናይ ውእቱ ለእግዚአብሔር። ሙሴም ከእጃቸው ተቀብሎ ለእግዚአብሔር በጎ መስዋይት ሊሆን ደሙን ተቀብተው የከበሩበት መስዋይት ባለበት በመሰዊያው ላይ አኖረው። ተራ ቁጥር ዘጠኝ ወነሳ ሙሴ ተላ ወመተረከመይ ደዮ ቅድመ እግዚአብሔር ማባጊ ዘፍጻሜ ሙሴም ደሙን ተቀብተው ከከበሩበት በግ ፊርን ባውን አምጥቶ በእግዚአብሔር ፊት ያኖረው ዘንድ ፊርን ባውን ለብቻው ለይቶ አስቀመጠው። ይሄም ተላአ የሚለው ፊርን ባውን ነው። ወኮነ ክፍሉ ለአሮን በከመ አዘዞ እግዚአብሔር ለሙሴ እግዚአብሔር ሙሴን እንዳዘዘው የአሮን እድል ፈንታ ይሄ ተላአ የተባለው ፊርምባው ነው። ፊርምባው የአሮን እድል ፈንታ ሲሆን ሌላው ሁሉ ሌላው ግን ለአሮንና ለልጆቹ ነው። ተራ ቁጥር 30። ወነሳ ሙሴ ምቅብ ዘይት ቀብኡ ወእምደም ዘምሷ ወነዛ ላይ ለአሮን ወላይ ለአልባሲሁ ወላይ ለደቂቁ ሙሴም አሮንና ልጆቹ ተቀብተው ከከበሩበት ዘይትና በመሠዊያው ላይ ከቀረበው ደም አምጥቶ አሮንን፣ ልብሶቹን፣ ልጆቹንም የልጆቹንም ልብስ ሁሉ ረጫቸው። እነሱን ሲሆን ልብሳቸውን ማደሙ አያበላሸውምን? ቢሉ በታምራት ይጠፋል እንጂ ልብሳቸውን አያበላሸውም። ትእዛዙ ከእግዚአብሔር ነበርና የሚያከብር እንጂ የሚያበላሽ ሳ አልነበረም። ለማክበር የሚቀባ ጥቂት ጥቂት ነውና አይበላሽም። እግዚአብሔርም ያዘዘው ስለሆነ ሆነ ሰዎችንም ሆነ ልብስን የሚያበላሽ አልነበረም። በተአምራት ይጠፋል። ወቀደሶ ለአሮን ወለአልባሲኹ ወለደቂቁ ወለአልባሰ ደቂቁ ነዛ ያለውን ቀደሰ ብሎ ገለጠው። አሮንን ልጆቹን ከሰራዊቱ ከህዝቡም ልብሰ ተክኖውን ከልብሰ መንግስት ለይቶ ቀብቶ አከበረው። ይሄ ሁሉ ከእግዚአብሔር የወጣ ቃል ስለሆነ የላሙ ደምና የበጉ ደም የተቀባውን ዕቃ ሁሉ ያከብረዋል እንጂ አያበላሸውም። ተራ ቁጥር ሰላሳ አንድ ወይብ የሎሙ ሙሴ ለአሮን ወለደቂቁ አብስሉ ውእተ ስጋ በአጸደ ደብተራ ዘመርጡል ወበመካን ቅዱስ ወበህየ ብልእዎ። አጸደም አጸድና መካን አንድ ወገን ነው። ይህንንም ለመሷይት የቀረበውን በከበረ ቦታ ተቀምጣችሁ በደብተራ ኦሪ ዙሪያ ቀቅላችሁ ብሉት ብሎ አዘዛቸው። ወበስተኒ ዘውስተ መሶብ ዘፍጻሜ ደሙን ግን ሊቀቡት የሰዉት የበጉ ስጋ ካለበት መሶብ ያለውንም ዳቦ ብሉት አላቸው። በከመ አዘዘኒ እግዚአብሔር ወይ የለኒ አሮን ወደ ጭቁ ይብልእዎ እግዚአብሔር አሮንና ልጆቹ ይህንን ይብሉ የእነሱ እድል ፈንታ ነውና ብሎ አዘዘኝ አለ። ብልእዎ ላለው ውስተ አጸም ውስተ አጸደ ደብተራ ይበልእዎ ብሎ እንዳዘ ይብልእዎ ብሎ እንዳዘዘኝ በየ ብልእዎ አለ። ተራ ቁጥር ሰላሳ ሁለት ወዘ ተርፈም ስጋ ወብስተ በእሳት ያውእይዎ በልተውለት የቀረውን የተረፈውን ግን ለነገ ብለው እንዳያስቀምጡ በእሳት ያቃጥሉት ብሎኛልና በልታችው የተረፋችውን በእሳት አቃጥሉት እንጂ ለነገ ብላችው እንዳታሳድሩት አላቸው። እለቱን የተሰዋ መስዋዕት እለቱን ተበልቶ ያልቃል እንጂ ዛሬ የተሰዋን መስዋዕት ለነገ ብሎ ማስቀመጥ አይቻልም አላቸው። መስዋዕት ተሰውቶ ይበላል እንጂ መስዋዕት ተሰውቶ አያድርምና። ተራ ቁጥር ሰላሳ ሶስት ወይ ትፃው እምኆኅተ ደብተራ ዘመርጡል ሰብዐ እለተ እስከ አመተ ፍየጽሙ እለተ ፍጻሜ ክሙ የምትቀቡበት ዘይቱ እስከሚፈጸም ድረስ ሰባት ቀን ከደብተራ ወዲ ደጅ እንዳትወጡ ብሎ ስርዓት ይሰራላቸዋል። ይህንንም ያስተምራቸዋል። እስነሰብ ውሃ ዕለታዊት የጸማ ዕደዊ ክሙ እጆቻችሁን ሰባት ቀን እጆቻችሁ ሰባት ቀን ይቀባሉ ኢትጻሙ ላለው ነው። ተራ ቁጥር 3 ሰላሳ አራት በከመ ተገብረ በዛቲ እለት እንተ አዘዘ እግዚአብሔር ከመ ይግበሩ በዘ ያስተሰሪ ውለክሙ ዛቲ እለት እግዚአብሔር ሙሴን ያዘዘ። ዛቲ እለት የሚላት እግዚአብሔር ሙሴን ያዘዘባትን ቀን ነው። ኃጢአታችሁን በሚያስተሰርላችሁ ጊዜ የሚያስተሰሪውበትን ያደርጉ ዘንድ እግዚአብሔር ሙሴን በአዘዘበት ቀን እንደ ተደረገ ያጠይቃል። ተራ ቁጥር ሰላሳ አምስት ወንበሩ ውስተ ወኅተ ደብተራ ዘመርጡር ሰቡአ ዕለተ ሌሊተ ወማልተ ሰባት ቀን በመዓልትም በሌሊትም በደብተራ ኦሪት ደጅ ተቀመጡ አላቸው ሌሊት ብሎ መዓልተ ባይል በሌሊት አትውጡ አለ እንጂ በቀን በቀን ማመሻ አትውጡ አለ መሻ አትውጡ አለ አለ መዓልተ ብሎ ሌሊተ ባይልም በቀን አትውጡ አለእንጂ መቸ በሌሊት አትውጡ አለ ብለው ምክንያት እንዳይሰጡ፣ ሁሉንም ጠንቅቆ ይጥፍላቸዋል። ወቀቡ ትእዛዞ ለእግዚአብሔር ከመይት ሙቱስ መከማሁ አዘዘኒ እግዚአብሔር። እግዚአብሔር ንገራቸው፣ አስተምራቸው ብሎ አዞኛልና፣ እንዳትቀሰፉ በደብተራ ተራውሪ ዙሪያ ሁናችው የእግዚአብሔርን ህጉን ጠብቁ እግዚአብሔር ካዘዛችሁ ከሕጉና ከሥርዓቱ እንዳትተላለፉ፣ በዚህ ምክንያት እግዚአብሔር ተቆጥቶ መቅሰብቱን እንዳያመጣባች ኋላቸው ተራ ቁጥር ሰላሳ ስድስት ወገብሩ አሮን ወደቂቁ ኩሎ ቃለ ዛዘዞ እግዚአብሔር ለሙሴ አሮንና የአሮን ልጆችም እግዚአብሔር ለሙሴ እንዳዘዘው አድርገው ሙሴ ያዘዘውን ሕጉን ሁሉ ፈጸሙ።